ሰላም ጤና ስጥልን ብለናል ተመልካቾቻችን። ከአማራ ሚዲያ ኮርፖሬሽን ደሴ ስቱዲዮ ለሰዓቱ የተዘጋጁ ዜናዎችን ይዘን ቀርበናል። ከዜናዎቹ ጋር ተመስገን አሰፋ አብሪያችሁ ቆያለሁ። የአማራ ክልልን ሰላም ዘላቂነት ለማረጋገጥ የሚጠበቅባቸውን ኃላፊነት ለመወጣት ቁርጠኛ መሆናቸውን በደሴና ደቡብ ወሎ አካባቢዎች የተሰማሩ የአድማ መከላከል ፖሊስ አባላት ገለጹ። ስልጠናቸውን አጠናቀው ደሴና ደቡብ ወሎ አካባቢ ለተመደቡ አድማ መከላከል ፖሊስ አባላት አቀባበል ተደርጓል። መስዑድ ጀማል ተጨማሪ አለው። የአማራ ክልል ፖሊስ ኮሚሽን ያሰለጠናቸው የ33ኛ ዙር የአርማ መከላከል ፖሊስ አባላት በደሴ ከተማ አቀባበል ተደርጎላቸዋል አሚኮ ያነጋገራቸው ተመራቂ የአርማ መከላከል ፖሊስ አባላት በተደረገላቸው አቀባበል ደስተኛ መሆናቸውን ገልጸዋል የክልሉን ሰላም ለማጽናትም ኃላፊነታቸውን በብቃት ለመፈጸም ቁርጠኛ መሆናቸውንም ተናግረዋል የእኛ ቁርጠኝነት እስከ ወዲያውኑ ድረስ ህዝባችን ሰላም እንዲያድር ህዝባችን ሰላም እንዲኖራ ወደ ነበረበት ሰላም ተመልሶ የተረጋጋ ኑሮ እንዲኖር ነው፣ ሰላማዊ ህይወት እንዲኖር በቁርጠኝነት ተነስተናል። በዚህ አጋጣሚ ማለት ፈልጎ ከተማው ከመግቢያ ጀምሮ እስካሁን ደስ ያለው አካባቢ እጅግ በጣም ከሚገባ ደስ ብሎናል። ህብረተሰቡ የምንጠብቀው አንድነትን ትብብርና፣ ካለው ው ነባራዊ ሁኔታ አንጻር የቦታውን እገዛ ማድረግ ከዛ ውጭ መረጃ ያሉትን ነገሮች መስጠትና እንዲሁም በአንድነትነት ሰላም እንዲመጣ ነው። ወደዚህ ስመጣ ይሄ እንደዚሁ ይሆናን ብዬ አልጠበኩት ነበር።

እና ደግሞ የሚገቡትን በሰላም እየገቡ ሰላም እንድናገኝ ነው እኛ ዞሮ ዞሮ የምንፈልገው። እኔ እንግዲህ ው ለአገር ነው የወጣሁት። ራሴን አሳሊፍ የሰጣለሁ ብዬ ነው የመጣሁት። የደሴ ከተማ ሰላምና ጸጥታ መምሪያ ኃላፊ ኮማንደር ሰይድ አሊ ተመርቀው ከተማዋን የተቀላቀሉ የአድማ መከላከል ፖሊስ አባላት ከሌሎች የጸጥታ መዋቅር ጋር በመቀናጀት በቀጠና ያለውን ሰላም በዘላቂነት እንደሚያረጋግጡ እምነታቸውን ገልጸዋል። አማራ ክልል እንደ አማራ ክልል ማጽናት የሚችሉበትን ደረጃ የሚያደርሱ ብቃት ጥራት ያላቸው የአድማ መከላከል ኃይል አለ። ይሄ ማለት ከነባሩ ጋር ሲቀላቀል ነባሩ ጸጥታ መዋቅር ጋር ሲቀላቀል የበለጠ ከነበረው ብቃት የበለጠ ብቃት በአዲስ ኃይል በአዲስ ጉልበት አጠቃላይ ቀጠና ወይም ክላዊም የተሻለ ውጤት ይመጣል ብለን እንጠብቃለን። ይመጣል ብቻ ሳይሆን በእርግጠኝነት ይመጣል። ህብረተሰቡም ከመንግስትና በአካባቢው ካለው የጸጥታ መዋቅር ጋር ተባባሪ በመሆን ለከተማዋ ሰላም እንዲሰራም ኮማንደር ሰይድ ጥሪ አቅርበዋል ህብረተሰቡ ከጎናቸው እንዲቆም ነው የሚፈለገው በመረጃ አለን ከጀርባቸው እኛ እናንተ ከፊት እኛ ከጀርባ እኛ እንሙት እናንተ እናድን የሚል ኃይል ስለሆነ የመጣው ስለዚህ ይህን ማህበረሰቡ መረጃ በመስጠት የሚያስፈልገው ከሰራዊት የሚጠይቀውን የሰራዊቱን መመለስ ያስፈልጋል ስለዚህ በዲስፕሊን የታነጸ ሰራዊት ነው ያለው። ይህንን የተሻለ ቁመና እንዲኖረው ማድረግ ነው የሚጠበቀው። ሌላ ምንም አጀንዳ የለም። በወሳኝ ኩነቶች አገልግሎት ምዝገባ የሚታዩ ክፍተቶችን ለማስቀረት በቴክኖሎጂ የታገዘ ምዝገባ ተግባር እያደረገ መሆኑን የአማራ ክልል ወሳኝ ኩነቶች ምዝገባ አገልግሎት አስታወቀም። አገልግሎቱን ለማዘመንና ተሞክሮ ያላቸውን ከተሞች ለማስፋት የሚያስችሉ ውይይት በኮምቦልቻ ከተማ ተካሂዷል። መሐመድ በቀለ ዝርዝር አለው። የአማራ ክልል ወሳኝ ኩነቶች ምዝገባ በተቋሙ አሰራርና በሚታዩ ክፍተቶች ላይ የሚመክር ግምገማዊ የስልጠና መድረክ በኮምቦልቻ ከተማ አካሂዷል። በመድረኩ ከአራት ዞኖችና ሶስት ሪጅዮፖሊታን ከተሞች የተውጣጡ ቡድን መሪዎችና ባለሙያዎች ተሳታፊ መሆናቸው ተገልጿል። የደሴ ከተማ አስተዳደር ወሳኝ ኩነት ምዝገባ ቡድን መሪ ጌታቸው መሐመድ በከተማ አስተዳደሩ ባሉ ሁሉም ክፍለ ከተማና ቀበሌዎች ላይ ከጥር 15 2017 ዓ ም ጀምሮ ወደ ዲጂታል አገልግሎት መቀየሩን ተናግረዋል። ይህ በመደረጉም የተሻለ አገልግሎት መስጠት እንዳስቻላቸው ነው የገለጹት። ከተፈጠረው የዲጂታል ምዝገባ ስርዓት አንጻር ስናየው ሰባት ወር ውስጥ ከመዘገበ ነው ንጽጽር ስናይ፣ ስራ በዚህ ሳምንት ገምገመን ነበርና ልዩ የሆነ ፈጠን ያለ ምዝገባውን በቀላሉ አገልግሎት መስጠት የሚያስችል እንዲሁም ለባለሙያዎች ብዙ በርካታ ስራዎችን ያቀለለ እንደዚሁም የሪፖርቶችን በቀላሉ ክልል፣ ዞን፣ ወረዳ በቀላሉ ማየት የሚችልበት ምዝገባቸውን በቀላሉ መካከተት እንዲችል አድርጎናል ማለት ነው። የዲጂታል አገልግሎቱ ብልሹ አሰራርን ለማስቀረት ከፍተኛ አስተዋጽኦ እንዳለውም አቶ ጌታቸው አስታውቀዋል። ብልሹ አሰራር በጣም ነው የሚያስቀረው። አንደኛ ኦንላይን ስለሆነ ምዝገባው አንድ ቦታ ሌላ ቦታ ላይ መመዝገብ አይችልም፣ ራሱ ያስወግዳል። ሁለተኛ መረጃዎችን ራሱ እስካን ያደርጋል ስለዚህ እስካን አድርጎ እዛው አታች ያደርጋል። ስለዚህ አለ ደጋፊ ማስረጃዎች መመዝገብ አይችልም። ሌላው አንዱ ሳይሟላ ቫሪያብሎች እንኳን ባይሟሉ እዛ ውስጥ ዳታ ውስጥ ያሉት አያሳልፍም። የግድ አስገዳጅ ቫሪያብሎች ተሟልተው ስቴፑን ጠብቆ ነው ሲስተሙ ወደ ምስክር ወረቀት መስጠት የሚያስኬደን። ስለዚህ እዛው ምስክር ወረቀት ላይ ዲስፕሌ ያደርጋል። ምዝገባው ተሳክቶ አልቆ ትክክለኛ ምዝገባ ከሆነ ምስክር ወረቀት ይሰጥሃል። በዛን ሰዓት ልጆቹ አረጋገጡ ማለት ነው መመዝገባቸው እና ይሄ ይሄ ሁሉ ያስቀራል ማለት ነው። የዋግ ህምራ ብሔረሰብ አስተዳደር የወሳኝ ኩነቶች ምዝገባ ቡድን መሪ መንግስቴ ወልደየስ ባለፉት ወራት የልደትና የሞት ምዝገባ የተሻለ አፈጻጸም የታየበት መሆኑን ገልጸዋል። በየደረጃው ይህን ስራ እየገመገሙ እንዲመሩ የተቋቋሙ ከላይ ጀምሮ የኮሚቴ አባላቶች አሉ። ጊዜውን ጠብቆ በመገናኘት ስራው በምን ደረጃ ላይ እንዳለ እየገመገሙ በመምራትና በመደገፍ ዙሪያ ላይ ያው የኮሚቴ ተግባር ነገር ስለሆነ ከላይ እስከታች ያለው ወጥ ነገር አይደለም። አራቱ ኩነቶችን በተመሳሳይ አይደለም። አሁን የልደትና የሞት ምዝገባችን የተሻለ አፈጻጸም ነገር ሲኖረው ጋብቻና ፍች አፈጻጸማችን በጣም ዝቅተኛ መሆኑ ይሄ እንደ ክፍተት ነው የገመገም ነው። የአማራ ክልል ወሳኝ ኩነቶች ምዝገባ አገልግሎት ምክትል ኃላፊ ሞላ ትዕዛዙ በክልሉ የወሳኝ ኩነቶች ምዝገባ የተሻለ ለማድረግና የክልሉን ሕዝብ ብዛት ትክክለኛ መረጃ ለመያዝ እየተሰራ ነው ብለዋል። የአማራ ክልል የወሳኝ ኩነት ምዝገባ ስርዓት ሲዘረጋ የአማራ ክልል ሁነኛ ጥያቄዎች ለመመለስ ነው። የአማራ ክልል ህዝብ መታወቅ አለበት፣ ቁጥር መታወቅ አለበት። ሲፈልግ የሚቀነስበት ሲፈልግ የሚጨመርበት አውድ ነው ያለው። ይሄ መታረም አለበት እና ሁሉም በንቁ ተሳትፎ ምዝገባው መፈጸም አለ ብለን እናስባል ነው። በአንደኛው ክፍለ ዘመን በሀርድ ኮፒ እየመዘገብን የትም አንደርስም። አንደኛ የጸጥታ ችግር አለ። ተመዝግቦ በተባለለቀል ላይ ወደ ክልል ወደ ፌዴራል አይሄድም፣ ምክንያቱም በየመንገዱ የምታዩት ነገር ፋክት ስላለ ማለት ነው። እና ባህርዳር ከተማ ላይ ባለፈው አመት ግንቦት አስራ ስድስት ላይ ጀመር ነው በርካታ ለውጥ አመጣን። በዚህ ዓመት ደግሞ ኮምቦልቻ ላይ፣ ደሴ ላይ እና ጎንደር ላይ ተግባራዊ አድርገነዋል። እውነት ለመናገር በምዝገባም በጥራትም ከነበረው ከልማዳዊ ከሀርድ ኮፒ ምዝገባ ፓራዳይም ሽፍት አድርገናል። በቀጣይ ተሞክሮውን ወደ ሌሎች ከተሞች ለማስፋት እንደሚሰራም አስታውቀዋል። እውነት ለመናገር በጣም ያደገ ቴክኖሎጂ ነው እና ኦንላይንም ኦፍላይን መመዝገብ የሚችል ቴክኖሎጂ ነው። የእኛ ቴክኖሎጂ ኦፍላይን ማለት ማለት ነው ኢንተርኔት በሌለበት አክሰስ ላይ ኦፍላይን ይመዘግብና ወደ ላይ ሲመጣ አክሰስ ያደረግ ሪከርድ ያደረጋ ሰርቨር ጋር ሪከርድ ያደረጋ ማለት ነው። በአራት ከተሞች በመቶ ሀያ ሁለት ቀበሌዎች ምዝገባ የተካሄደ ነው ያለው። ይሄ በተጨባጭ ችግርን የፈታ የባለሙያን ችግር በቀላሉ የፈታ እውቀትን ወይም የአጠቃላይ የቴክኖሎጂ ልምምድ እያደረገ ያለ ተግባር ነው። ደብረ ብርሃን አለ፣ ወልዲያ አለ ደብረ ታቦር አለ፣ ደብረ ማርቆስ አለ። አሁን በዚህ ዓመት እናሰፋለን ነው። ቀጥለን ደግሞ ወደ ዞን ከተሞቻችን እናሰፋለን ነው። ይህና በሂደት ደረጃ በደረጃ የቴክኖሎጂ ሽግግር እያረገ ክልል ይፈጠራል። የወሳኝ ኩነቶች ምዝገባ ሽፋንን ለማሳደግ ከተቋማት ጋር በቅንጅት የሚሰራ በመሆኑ በቀጣይ የአንድ ማዕከል አገልግሎትን ለማስፋፋት በትኩረት እንደሚሰራ ተገልጿል። በበልግ ወቅት ያለው ዝናብ ቀላልና ከመደበኛ በታች ስለሆነ አርሶ አደሩ የእርጥበት እቀባ ስራዎችን በትኩረት ማከናወን እንዳለበት በብሔራዊ ሜትሮሎጂ ኤጀንሲ የምስራቅ አማራ ሜትሮሎጂ አገልግሎት ማዕከል አሳሰበም። አገልግሎት ማዕከሉ በበልግ ወቅት በሚከሰቱ የወባና ሌሎች በሽታዎች ማህበረሰቡ እንዳይጋለጥ ጥንቃቄ ማድረግ እንዳለበት መክሯል። ተጨማሪውን ከባላለም እንከታተል። በአማራ ክልል በበልግ ወቅት በርካታ ሰብሎችን ከሚያበቅሉ አካባቢዎች የምስራቅ አማራ አካባቢ አንዱ ነው። በዚሁ አካባቢ የዘንድሮ የበልግ ወቅት የዝናብ ስርጭት ዘግይቶ የገባ ቢሆንም በሁሉም ዞኖችና ወረዳዎች በዘር እየተሸፈነ መሆኑን በብሔራዊ ሜትሮሎጂ ኤጀንሲ የምስራቅ አማራ የሜትሮሎጂ አገልግሎት ማዕከል የልማት ሜትሮሎጂ ደስክ ኃላፊ አቶ እንዳላማው ወልዴ ገልጸዋል። በአብዛኛው እንግዲህ በሰሜን ወሎም በሰሜን ሸዋም እንደዚሁም ደግሞ በኦሮሞ ብሔረሰብ አስተዳደር በዋግምራም በአምስቱም ዞኖች በደቡብ ወሎ የዝናብ ሁኔታ የጀመረበት ወቅትና የስራ የዘር እንቅስቃሴው በሰፊው የተከናወኑባቸው ቦታዎች እንዳሉ መረጃዎችን ለመሰብሰብ ችለናል። እንግዲህ ያው የሚገኘውን የውሃ ዝናብ የውሃ ሀብታችን በዝናብ ላይ የተመሰረተ ስለሆነ የሚዘንቡ ዝናቦችን በአግባቡ ወደ ግድቦችም ሆነ እንደዚሁም ደግሞ ወደ ውሃ ማቆር ስራዎቻችን ላይ የማስገባት ስራ አቀላጥፈን መስራት መቻል አለበት። በበልግ ወቅት ደረቅና ሞቃታማ የአየር ሁኔታ እንደሚኖር የገለጹት ደስካ ኃላፊው ማህበረሰቡ ጥንቃቄ ማድረግ ያለባቸውን ጉዳዮች አንስተዋል። በበጋ ወቅት በተለይ የሰብል በሽታ፣ እንዲሁም የእንስሳት በሽቶች፣ በሽታዎች፣ የሰውም በሽታዎች ይከሰታሉ ና ማህበረሰቡ በተለይ ከጤናው አንጻር አስፈላጊውን ጥንቃቄ ማድረግ አለበት። በተለይ እንግዲህ እንደ ምስራቅ አማራ በተለይ ከዚህ ከወባ ከሜትሮሎጂካል ኤለመንቶች መሟላት ጋር ተያይዞ የወባ በሽታ የሚከሰትባቸው ሁኔታዎች አሉና ስለዚህ በተለይ በረግራጋማ ቦታዎች፣ እንደዚሁም ደግሞ የሚገኝ ዝናብ ሁኔታ የውሃ የሚያቁር ቦታዎች ላይ ወባ ሊከሰት ስለሚችል ማህበረሰቡ አስፈላጊውን ጥንቃቄ ማድረግ፣ ማጽዳት እንደዚሁም ደግሞ አጎበርን መጠቀም ካለበት አጎበር የሚጠቀሙበት ሁኔታ ነው መኖር መቻል አለበት ለማለት እንወዳለን። የበልግ ዝናብ ስርጭቱ ዘግይቶ ከመግባቱን ባሻገር በቀጣዩ አስር ቀናቶች የሚኖረው የዝናብ ስርጭት መካከለኛና ቀላል ዝናብ ይጠበቃል ያሉት አቶ እንዳላማው የእርጥበት እቀባና የውሃ አጠቃቀምን በተገቢው መንገድ ማስተዳደር እንደሚገባም አሳስበዋል። በሚቀጥሉት አስር ቀናት የዝናብ ሁኔታ እንደ ምስራቅ አማራ ከቀላል እስከ መካከለኛ ዝናብ ሊኖር ስለሚችል ይህም ለተዘሩ ሰብሎች፣ ለጓሮ አትክልቶች እንደዚሁ ደግሞ ለእንስሳት መጠጥ ውሃ፣ ለግጦሽ ሳር ልምላሜ ጥሩ አዎንታዊ ጠቀሜታ ስለሚኖረው ማህበረሰቡ የውሃ ማቆር ስራዎችን መስራት ይኖርበታል። እንደዚሁም ደግሞ ሳሮችን በተለይ የሚወርዱ ውሃዎችን ወደ ሳር ቦታም እንዲገቡ የማድረግ ስራዎችን መስራት መቻላ ይኖርበታል ማለት ነው። የሜትሮሎጂ አገልግሎት ማዕከሉ ከግብርና ጤናና፣ ሌሎች ተቋማት ጋር መረጃዎችን በመለዋወጥና ለማህበረሰቡ ግንዛቤ መፍጠር በጋራ እንደሚሰሩም ተገልጸዋል። የተከበራችሁ ተመልካቾቻችን አብራችሁን ስለነበራችሁ እጅግ እናመሰግናለን። ከአሚኮ ደሴ ስቱዲዮ የሰአቱ ዜናዎቻችን እስካሁኖቹ ነበሩ። ተመስገን አሰፋ ነኝ። ይበያላችሁበት መልካም ጊዜ